የአንቺ ብቻ ነው እንደ ሁላችንም ልትሉኝ ትችላላችሁ። ግን ደግሞ ያው ማንኛችንም ሳንደበር ወይም ደግሞ ማንኛችንም ሳንከፈቀድ አይደለም ኮርስ አቃተው። ግን ደግሞ እንደ ሰው እንደ አንድ ክርስቲያን ደግሞ ትንሽ አሳስቦኛል ያለንበት ሁኔታ። እውነት ለመናገር በጣም ድብርት ውስጥ ነኝ ያለሁት በጣም የሚያም እንትን ውስጥ ነኝ ያለሁት። ለማንኛውም ማለት ነው ቸኝ ለዛ ነው ቤተሰቦችዬ የዛሬ በአዲስ ቪዲዮን የመጣላችሁ። ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ አበረታቱኝ ማለት ነው። ዛሬ አዲስ ቪዲዮ ስለ ውብዬና ስለ ናሂ ነው ልሰራ የመጣሁት። ምክንያቱም እነሱ እንግዲህ የሚሰሩተኝ ቪዲዮ እያያችሁ ነው፣ የሚሰሩተኝ ነገርም ደግሞ እያያችሁ ነው። እና እንግዲህ ናሂና ውብዬ ከመጀመሪያው ስናያቸው እንትን ከመጀመሪያው ስንረዳችሁ ወይም ደግሞ አረብ ሀገር ነበረች እሷ። አረብ ሀገር ሆና ነው ከዛ አረብ ሀገር ቆይታ ተመልሳ ሄዳ ከናሂ ጋር የተጋቡት ማለት ነው። እና ሲጋቡ ደግሞ በቁርባን ነው የተጋቡታይ፣ በቁርባን ነው። ያው እንግዲህ ስራተ ቁርባን አድርገው ነው የተጋቡት ማለት ነው። አይተናል ሁላ መናውን እና አሁን ግን እየሰሩ ያሉት ቪዲዮ ምን ሊያስተምሩን ነው? ምን ሊያደርጉን ነው? ቆይ ምን አይነት ቪዲዮ ነው የሚሰሩልን? ምን አይነት ድሮ ሲለቁት የነበረ ቪዲዮ፣ በጣም ደስ የሚል በጣም የሚያስተምር ለማየት ራሱ እኔ በጣም ጓጓ ነበር። እነሱን ለማየት በጣም ነበረ መጓጓ። በነገራችን ላይ አይኔን አሞኛል። በጣም ነው አይኔን እያመመኝ ያለው አመልድ ሀያችወት። በጣም አይኔ ያብጣል፣ ይሄኛው ማለት ነው። በጣም ነው እያመመኝ ያለው መድኃኒት ሁሉ እያረኩበት ለራሱ። ይ በደንብ ለራሱ ግት አርጌ ማየት አልችልም። እነምንላችሁ፣ ፈልጌ ነው ቤተሰቦችዬ፣ አንዳንድ ጊዜ አዋቂ ናቸው ወይም ደግሞ የቤተክርስቲያን ሰው ናቸው ብለን ስናስባቸው ያልሆነ ነገር ሆኖ ነው የምናገኛቸው። በእርግጥ የስራው ጸባይ ነው፣ ግን ደግሞ የስራው ጸባይ ቢሆንም ለገንዘብ ብላችሁ ወይም ደግሞ ለብር ብላችሁ ግን በዚህ ደረጃ የእግዚአብሔርን ስጋው ደግሞ ባታከስሩ መልካም ነው። ምን አለበት ደና ነገር ይዛችሁ ብትመጡ። ምን አለበት የሆነ የሚሰራ ቪዲዮ ጠፍቶ ነው? እናንተ እሩታና አብርሽን የምትከተሉት ማንን ማንን እንትን ለማለት ፈልጋችሁ ነው? እነን ለመናገር በጣም ነው እኔ እያዘንኩ ያለሁት ሳየው። በዛ ላይ ውብዬ እርጉዝ ነሽ። በዚህ ሁኔታ ላይ አንቺ እግዚአብሔርን እያወቅሽ የእግዚአብሔርን ቃል ሥጋው ደግሞ በልተሽ እርጉዝ ሴት ምን ማድረግ እንዳለባት ምን መሆን እንዳለባት እንግዲህ እኛ ክርስቲያኖች ሳናውቅ ቅርጽን አይደለም። አሁን አንቺ አውጣኝ አውጣኝ የምትይበት ጾለት የምታረጊበት ሲሆን ሲሆን አርመሞ የምትይዥበት በእርግጥ ላላይሽ ይችላሉ፣ ልታረጊ ትችያለሽ። ግን ደግሞ ለሰው ለምን ለሰው ምን እንዲማር ነው ሰው እንዲተፋታን፣ እንዲተለያየን፣ እንዲተሳፈርን እንደዚህ እንደዚህ አለን ያለውን ድራማ ለምን ትሰራላችሁ? ምን ምን ጥቅም ልታገኙበት ነው? ምን ነው? አሁን ስንት ቪዲዮ የሚሰራበት ቪዲዮ፣ ስንት አይዲያ ጠፍቷችሁ ነው? ዝቋላ ማየት ትችላላችሁ። ስንት መለኩሳን ስንት ስንት ቤተ ስንት ስንት ነገር አለኮ ቪዲዮ የሚሰራበት። ላይታይላችሁ ይችላል፣ ቫይራል ላይ ወጣ ይችላል ግን፣ ምን አለበት? ዘመኑ እያለቀ ነው። ለነብሳችሁ ብትሰሩ፣ ሁልጊዜ በስጋ ሁልጊዜ ማንኛችንም ለስጋ ነው የምንሰራው። በእርግጥ ግን የእናንተ ሌት የሚያደርገው ደግሞ እግዚአብሔር ጋር ውድቃቸዋል። ስጋው ደግሞ ወስዶ መጋባት ማለት ይህ ስጋው ደግሞ የወሰዳችሁበት ያንቺና የእሱ ማሰሪያ ብቻ ነው እንዴ? እሱንም እግዚአብሔርን የሚያስፈራ አይደለም ማለት ነው። አልገባኝም። እንዴትና እንዴት ነው የምታደርጉት? የሆነ ነገር ሲሆን ሩታንና አብርሽ ነው። አሁን ሁሉ ዩቲዩበር እየተከታተለ ያለ ሩታ ሰው እየተከታተለ የእነሱን አይዲያ እየሰራ ያለ። ለምን ለምን ነውር አይደለም እንዴ? ለምን እነሱ ያው በኢማማቲቱ ተጋቡ፣ በአርባ ጾሙ ተፋቱ፣ በኢማማቱ ተጋቡ በምሳ ብላ ተፋቱ። በቃ ካላስ ይሄ እኮ ነው። ምን ምን ጥቅም አግኝተውበት እያየሽ ነው? እናንተ እንደዚህ የምትሰሩት አሁን። ድሮ ድሮ ዳጊ ዳኒና ጽጌ ሲሰሩ በጣም ነበር በጉጎት መጠበቃቸው። ስለ እውነት በጣም ነበር የምወዳቸው። አሁን ዳኒና ያኔ ማ ነው አብርሽና ሩታ መጡ። ተፋታን፣ ተደበደብን፣ ተካሰሰን፣ ምንም በቃ አስተማሪ ብዶ ሁልጊዜ አይሰለችም። እንደዚህ አይነት ቪዲዮ ግን አይሰለጭም አይደለም እሺ ተመልካች ውስጥ መቼም ዙሮበት ነው እናንተን አይሰለቻችሁም ሁልጊዜ ተጣላን ሁልጊዜ ተደባደብን ሁልጊዜ እንደዚህ ያለን ምንድን ነው ቆይ ለህዝቡ የምታስተምሩት አአይታያችሁም አይታያችሁም እንደ የመጨረሻው ዘመን ቆይ ነው ወይስ እኛን አረብ ሀገር ያለነውን ሰዎች ብቻ ነው ያለ መጨረሻው እየታየን ያለ አልገባኝም ስላልገባ ኢትዮጵያ ውስጥ ያላችሁት ምንም እየታያችሁ አይደለም እንዴ የምንላይ እኮ ነው ኧረ በስመ አብ እገሊት እና ገሊት ተፋቱ። እገሊት ፍቅረኛ ነኝ ብላ መጣች እንደዚህ ሚዜዎቻችሁን ሁሉ አሁን ይቺከው ከውብዬ ጋር ስታጣላ የነበረችው እኔ አውቃታለሁ። ሚዜ ሆና የነ ውብዬ ሚዜ ሆና አይቻታለሁ። የነ ውብዬ ሚዜ ናት። በፊት ነውብዬ ሲጋቡ ሲካቡ ሚዜ የነበረች ናት። ኢብን እንኳን ርጉዝ ሆነው ገና ከአያቷ ሰፈር ከአዲስ አበባ ሳይገቡ ቤተክርስቲያን ካፊ እየሄዱ ቪዲዮ ሲሰሩ ሳለ እሷ አብራ ቆጭተን ነበር። ካስታወሳችኋት ልጅቷ አሁን ከአረብ ሀገር ብር ልክ የለት ነው ምናምን የሆነ ነገር ሲሆን አረብ ሀገርን አታግ እያደረጋችሁ ቪዲዮ የምትሰሩ ኧረ ተው ተው ጥሩ አይደለም የምር በጣም ነው የሚያስጠላው የሚዜያችሁን እያመጣችሁ ሽማችን ናት እንደዚህ ደግሞ አሁን ና ብርሽ መት ብለው መተዋል እኔነኛ ቀና ብር የሰጠዋት እንድትጣሉ ይፈልግ ምንድን ነው እሺ አሁን ምን እንማርበት እኛ ምን እንማርበት ቆይ አረ ተው። የመጨረሻው ዘመን ደርሷ ላይ ጋይስ እንዲ ማርያም። እኔ አንዳንድ ጊዜ ማለት ነው እየከፋኝ ቢሆን እስቃለሁ። ለምን ምን መሰላችሁ ጋይሶች ይ እኔ ሰው ጨልሏል። በቃ ምንም ነው ስለምንም ነው እየተጨነቀ ያደለው ያላደለው ማለት ነው። ምክንያቱም አማርኛው ራሱ አማርኛው ራሱ ጠፋብኝ። እግዚአብሔር እኔ ሰው በዚህ ደረጃ ይቀላል። እኔ ጋይስ ት እንነጋገር አብቅቶለታል። እዚህ በኋላ ዋሪው እኛ ምን እናድርግ ታዲያ። እማአንዳንድ ጊዜ ተው እስኪ እናንተ እየን የፀጉን እያደገ እያስደመመኝ ነው እናንተ። እዚህ ተፋታ ተጋባን እያላችሁ ትመጡብናላችሁ። አቦታውን እኛ አይደል እራሳችን ብዙ ታይም አለብን።

እንዴ ይመጡና ተጋባን፣ ይመጡና ተፋታን። ይመጡና እስኪ እንዲሁ ከሰው ከሌላ እንዲሁ ከተሻለ ሀነቃልዬ ሀነዳጊ ፍሬ ተማሩ እስኪ ስነ ስርአት። እንዴ እዚህ መታችሁ የኮንዶሚኒየም የምዳል አልቅላችሁ ሲል እኛን መከራ ታምሉ ነሚ የኢትዮጵያ ዩቲማሮች ኢትዮ ሜሪል ስቴት ከሚባሉ ኮንዶሚኒየም ለመግዛት የእኛን የምታጦዙት ነገር እንዴ ነውራል። ነውር አይደለም እንዴ፣ እኛ ምን አገባን? ቆይ ስለ እናንተ መፋታት መጋባት እን ገና የእናንተ ኮንዶሚኒየም ለመግዛት እኛ ጋር ጭንቅላታችን መጦዝ አለብን? ለነገሩ ግን አንዳንድ ጊዜ እውነት ለመናገር የአረብ ሀገር የምንሰራ ሰዎች አታበረታቱ። ስለ እውነት አንዳንድ ጊዜ ተከታዮች፣ ለራሱ ኮማቾች፣ ላይክ አድራጊዎች፣ ሰብስክራይብ አድራጊዎች ለራሱ ለፍቶ ጥሩ ወደ ሀገሩ መግባት የሚመልሰውን ሰው አታበረታቱ። ሁልጊዜ እዛው እየተደቆስን እንድንኖር ነው የምትፈልጉት? ምን አለበት አሁን እነዛን ከማየት መታችሁ? አረብ ሀገር ያለች ሴት ዩቱብ ከፍታ ስታወራ ስትጫወት ስታዩዋት ሳብስክራይብ ላይ ካድርጋችሁ ብታልፏት ነገ ለእናንተ ነው። እናንተ ያላችሁበት ነገር ስለምታውቅ ነገ ኢትዮጵያ ሂዳ የሆነ ነገር ቢፈጠር እናንተ እንደምታነሳችሁ። በእርግጥ እንደዛ የማያደረጉ ሰዎች አሉ፣ ግን የተንቢ ምስክር ነች። የተንቢ ሂዳ ለስንቱ ነው የከፈተች። ለስንቱ ቢያንስ ከወሎ አንድ ዩቱቨር ቢወጣ አረብ ሀገር የቆየ ከጎንደር አንድ ዩቱቨር ከወሎ አንድ ዩቱቨር ከሁሉ ሄየውን በአንድ የአረብ ሀገር ሴት ዩቱበር ብትወጣ ታበረታታለች። የምሬን እኮ ነው ምላችሁ። ግን ዝም ብላችሁ እናንተ ትመጡና ገሌ ውብዬ፣ እናንተን እንትና ያሉ ውብዬ እና እንደዚህ እንደዚህ አብርሽ እና እሩታ እንደዚህ። እነ ዳኒ ደግሞ አሁን ጀምረዋል። ነውር ነው፣ የምር ነውር ነው። ታቡኛ እዩን፣ እኛን እዩን ስላችሁ በምክንያት ነው። የምሬን ነው። እኛን ተመልከቱን፣ እኛን ላይክ አድርጉልን። እኛ መከራችን የምናየው በአረብ ሀገር ቂጣ በልተን ምኝታ እንኳን ድጋሜ የማናገኝበት ሀያ አራት ሰዓት አይናችን እስኪታመም ድረስ ስራ የምንሰራውን ሰዎች አበረታቱንና እኛም ሂደን እንደነሱ ሽኮለል የንበል። እነሱ ዛህነት አባታቻቸው ቁጭ ብለው እየሰሩ እንደዚህ ከተበረታቱ እናንተኛ ማታበረታቱ ምን ችግር አለው? ብታወጡ የምሬን እኮ ነው። አረ ተው ግን፣ ጋይስ ተው፣ እየተሳሰብን ታወግን። ላይክ አድርጉ፣ ታወ ሰብስክራይብ አድርጉኝ፣ እኔም ደገፍ አድርጉኝና ሄጅ ምን ዩቱብ የዩቱብ ብር እንዴት እንደሚያደረግ ልየው ልሞክረው። እውነቴን ነው። እና እየመጣችሁ እዚህ አትጨግጭቁን፣ የምሬ ነው፣ አትጨግጭቁን። እሩታንና አብርሽን የምሬን ዝግት ተናርጉ፣ በቃ ዝግት አድርገውኝ። አይ ነው ብዬ ያለው ብዬ ስገባ ደግሞ ነው ብዬ ደግሞ ቻናል ቀይሮ መጡ፣ ምናሉ፣ ደግሞ ተጣላ የአረብ ሀገር ሴት ብር ተቀብሎ ናይ ሊኖር አይደለም እንዴ ጋይስ? ምን አረግናችሁ? እንደ ህፃን እንደ ህፃን የምታጫወቱ ነው። ሚዜዎቻችሁን እያመጣችሁ ሌላ ዩቱበር ልታስተዋወቁ ሌላ ታሪክ የምታመጡብን ሌላ የሆነ የቱ ሰው ሰርቶ ዩቱብ ሊሰራ ከፈለገ እናንተ ትመጡና እኛን እንደዚህ ናት ብላችሁ አመጣችሁ ታሳዩናላችሁ። ለምን ነውር አይደለም እንዴ? እና ለማንኛውም ምንላችሁ ፈልጌ ነው ቤተሰቦችዬ። አረብ አገር ያለችን ሴት ብታበረታቱ፣ አረብ አገር ያለችን ሴት ሰብስክራይብ ላይክ እያደረጋችሁ ብታበረታቱ፣ ሁልጊዜ ሰው ብንሆን ይኸው። እኛ ለምሳሌ ተሄዳ ሞቶ ነፍሱን ይማረውና እዚህ ሀገር ብዙ አመት ኑሯል። እንደነሱ ዩቱብ ስለማይታይለት እንደነሱ ዩቱቡ ቪዲዮ ቢሰራም በባናር ብዙ ጊዜ እንትን ስለማይልለት አይመጣም የነበር። ወደዚህ ኢትዮጵያ ገብቷል። ከእነ አብርሽ ጋራ አብርሽ ብሬ ሀበሻዊ ብሬክስ ሀበሻዊ ከነሱ ጋር ኢትዮጵያ ገብቷል። ኢትዮጵያ በገባ ጊዜ ሚስቱ ጋር ብሬ ሲሰራ ሸር ብናደርግለት፣ ላይክ ብናደርግለት፣ ሰብስክራይብ ብናደርግለት ኑሮ ዛሬ ላይ መጥቶ እዚህ ሕይወቱን ባላጣ ነበረ። የምሬ ነው የምላቸው። አሁን ስንቶች ናቸው በረሃ ላይ የባብና የጊንጥ መጫዎች ሆነው የቀሩ ፎሎ እንኳን ለማድረግ ቲክቶክ ሲከፍት ፎሎ ስለማናደርጋቸው፣ ዩቱብ ሲከፍቱ ሰብስክራይብ ስለማናደርጋቸው፣ ኢትዮጵያ ያለን ሰው ብቻ ስለሆነ ላይክ እና ሸር ሰብስክራይብ እያደረግን የምናበረታታን አረብ ሀገር ያለ ነው። ደመከል ሆነ እንቀራለን። ሲፈልጉ በኛ ይሰራሉ፣ ሲፈልጉ በኛ ይቀልዳሉ እና ምንና እንደዚህ የሆነን እየሰራን ለምንድን ነው የማታደርጉልን? ላይክ ሸር ሰብስክራይብ ለምንድን ነው የማታደርጉልን? ቢያንስ እውነት ለመናገር እኔ ግን እኔ እኔ የምር እንደ ትልቆች ዩቱበር ዩቱበር እንደ ትልቆች ዩቱበር ሁኜ እመቤቴ ለአረብ ሀገር ሴት ለተባለች በሙሉ ነው እየከፈትኩ እያስተዋወቁ የምሰጣቸው። ስለ እውነት ስለ እውነት አይዲያው ካላቸው፣ ኮንፊደንሱ ካላቸው፣ እንትኑ ካላቸው እኔ እየሰራሁ እኔ አስተዋወቂያቸው ራሳቸው እንዲሰሩ አደርጋሉ። እኔ እንኳን ትልቅ ደረጃ ብደርስ ማለት ነው አይሰር ነው ብላችሁ እኔ ያየሁትን ስቃይ ሌላ ሰው እንዲያልፈልግም በተለይ አረብ ሀገር ኦፍ ኮርስ ማንም እኮ ማንም ማየት አይፈልግም፣ ከዚህ ሀገር ያለውን ስቃይ ሰው። ስለዚህ አበረታቱን እኛን። ኢትዮጵያ ያለ ሰው ተፋታን፣ ተጋባን፣ ተጋደልን፣ ተዋለግን፣ ተጎላለምን እያሉ እየመጡ እነሱን ከምታበረታቱ እኛ አለንላችሁ። እንደዚህ ሆንን፣ እንደዚህ ተደረገ፣ እንደዚህ ተፈጠረ ብለን ከእኛ ብዙ ትማራላችሁ። ስለ እኛ ታሪክ ስናወራ ብዙ ትማራላችሁ። ምትማሩበት ላይክ፣ ሸር፣ ሰብስክራይብ አድርጉ። ይሄ አዳሚ ከሙስሊሙ ስለ ሙስሊም ሲለቅ ገብታችሁ አታዩ የክርስቲያኑ ስለ ክርስቲያን ሲለቅ ገብታችኋ አታዩ። አንዳንድ ጊዜ እኮ ዩቱብ የሚሰሩትም እኮ አይፈረድባቸውም። ስለ እውነት ዩቱብ የሚሰሩት ለራሱ አይፈረድባቸው። ምክንያቱም ትክክለኛ ቁም ነገር ቁም ነገር አዘር ቪዲዮ ሲሰሩ አይላቸው የለም። ለምሳሌ አሁን ክርስቲያን አለ መዝሙር ቢሰራ ወይ ደግሞ ትምህርት ቢሰራ ወይ የሆነ ነገር ገብቶ ቢለቅ ሚያንም አያይለት፣ ማንም በሙስሊሙም እንደዛ ማንም ገብቶ አያይለት ግን ተቦካ ተበላ ተጣላ ተጣላ ተጋተነ ተትናለ ምናምን የሚባለውን ግን ገብታችሁ ሰማይ ስታደርሱት ስታደርጉ እናያለን። እነዛ እኮ ነው ሰውም እኮ ገደል የሚገባ። አንዳንድ ጊዜ እኮ ተመልካቹም ነው ዩቱበሮችን የሚያሳስቷቸው ኮማች ዩቱበሮችን የሚያበለሻቸው እነዛ እንደዛ እንደዛ ስለሚሆን ነው። ማንም ስለማያላቸው አሁን ለነው ብዬ ለነ ብርሃም ምናምን ማንም ስለማያይላቸው ነው እንደዚህ የሚያስጠላ ቪዲዮ የሚሰሩት። ገብቷቸኋል፣ አይደለም? እና ለማንኛውም የሌላቸው ፈልጌ ነው። ላይክ አድርጉኝ፣ ሸር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ አሳድጉኝ። ኔ መልጅ ጅ ልቀላቀል እኔ ልጅ ባይኔ ዞር አለች ማርያም፣ ና እኔ መች አንድ ቀን እንኳን ምን አለበት ልደት አክብር የላት ብሞት ብዬ አስባለሁ። ስለ ልጅ ሳስም ማለት ነው። እና ኔ ምስኪነታችሁ ላይ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ያበረታቱኝ፣ አሳድጉኝ፣ የምር አሳድጉኝ። እና ስለነበረ ቆይታ ከልብ አድርጌ አመሰግናለሁ። መልካም ጊዜ።